ተከታታዮች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ። አብራችሁን ሆኖ ባለብዙ ተዋንያን የግብርና ኤክስቴንሽን ከመንግስት ተላቆ ለግሉ ዘርፍ ክፍት መደረጉ ለግብርናው ዘርፍ ትልቅ አቅም የሚፈጥር መሆኑን የግብርና ጉዳዮች ቋሚ ኮሚቴ ገለጸ። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ከባለድርሻ አካላት ጋር መክሯል። ቤተላይም ሰለሞን ከ50 ዓመታት በላይ በመንግስት ከፍተኛ በጀት ብቻ ሲተገበር የቆየውን አሰራር በማስቀረት የግሉ ዘርፍ በግብርናው ላይ በስፋት እንዲሳተፍ የሚያስችል ባለብዙ ተዋናያን የግብርና ኤክስቲንሽን አገልግሎት አስተዳደር ረቂቅ አዋጅ ቀርቦ ሰፊ ውይይት ተደርጎበታል። አዋጁ በዋናነት የአርሶ አደሩና አርብቶ አደሩን ፍላጎት መሰረት አድርጎ በግብርናው ዘርፍ የተያያዘውን የትራንስፎርሜሽን እቅድ ለማሳካት ታልሞ የተዘጋጀ መሆኑም ተገልጿል። የቀረበውን ረቂቅ አዋጅ መነሻ በማድረግ ያልጠሩና መካተት አለባቸው ያሏቸውን ሀሳቦች የግብርና ጉዳዮች ቋሚ ኮሚቴ አባላቱና ባለድርሻ አካላቱ አንስተዋል። ትልቁ የግብርና ኤክስቴንሽን ስርዓታችንን ውስጥ የነበረው ጎደሎነት ተጠያቂነት የለውም። ብዙ ጊዜ የምናየው ነው። ይህንን ለምሳሌ የማይሆኑ ዘሮች ከገበያ ገዝተው አምጥተው ያሰራጫሉ። አርሶ አደሩ ይገዛቸዋል። ከዛም በኋላ ጠብ የሚል ዝርያ አይወጣላቸውም። ግን ያ አሁንም በቀጣይ የሚወጡ መመሪያዎች፣ ፖሊሲዎች፣ ጋይድላይኖች ላይ ቢያንስ የሴቶችን ተጠቃሚነት በጣም ጎላ አድርጎ የሚታይ በት ሁኔታ እንዲፈጠር የሚል ማሳሰቢያ ነው ያለኝ። ይህ አገልግሎት መጀመር አለበት። የማይሰሩ ፕሮሞሽኖች የሉም። ስለዚህ የአርሶ አደሮችን የእውቀትና ግንዛቤ ደረጃ ይታወቃል። እንዲህ አይነት ልቅ በሚሆንበት ጊዜ ደግሞ እንዲህ አይነት አደጋዎች በአርሶ አደራችን ላይ ችግር እንዳይገጥም በዛ ልክ ቢታይና፣ ጋይድላይኖችም ይህን ተከትለው የሚወጡበት ሁኔታ ቢኖር ጥሩ ነው ብዬ አስባለሁ። በጥቅሉ ግን እኔ የሚጠሩ ነገሮች ጠርተው ወደዚህ አሰራር ውስጥ መግባታችን ለቀጣይ የግብርና ኤክስቴንሽን ስርዓታችን ጠቃሚ ነው የሚል ሀሳብ ስለ ሌለ የቀረበው ረቂቃዎች ከዚህ ቀደም ከነበረው ጠንካራና የተሻለ ኤክስቴንሽን ስርዓት እንዲኖር የሚያደርግ መሆኑን የግብርና ሚኒስቴርና የኢትዮጵያ ግብርና ባለስልጣን አስረጃ አካላት አብራርተዋል። አካታች የግብርና ኤክስቴንሽን አገልግሎት ተጠቅሷል። ሴቶችን፣ ወጣቶችን፣ አካል ጉዳተኞችን ዝቅተኛ የኢኮኖሚ አቅም ያላቸው ተደራሽ ያልሆኑ የህብረተሰብ ክፍሎችን ሁላችንም በየአካባቢያችን የምናያቸው የምናውቃቸውን ሁሉ ተደራሽ ሊያደርግ የሚችል የኤክስቴንሽን ስርዓት ነው የሚዘረጋው። አሁን ባለብዙ ተዋንያን የኤክስቴንሽን አገልግሎት ብለን የምንለው ቀደም ብሎ ከነበረው የኤክስቴንሽን አገልግሎት ለመጀመሪያ ጊዜ ምንም አይነት የህግ ማዕቀፍ ያልነበረው ነበር። አሁን ግን ያስፈልገዋል በሚል የሌሎች አገራትን ተሞክሮ በመውሰድ የእኛ ነባራዊ ሁኔታ በመውሰድ የሌሎችን ተሞክሮ ስናመጣም ደግሞ ከሆም ግሮውን ኢኮኖሚክ ሪፎርሙ ጋር አያይዘን የሌሎችን ተሞክሮ ከእኛ አገራዊ ሁኔታ ጋር አዛምደን የተዘጋጀ መሆኑን እንጂ ለሌሎች የተሰፋውን እኛ እንድንለብስ እንደማናረግ እሱም እንዳልሆነ በደንብ እሱን አጽንኦ መስጠት ፈልጋለሁ። ረቂቅ አዋጁ ኢትዮጵያ በግብርናው ዘርፍ ላይ ያዘችው የትራንስፎርሜሽን እቅድ ትልቅ ስኬት መሆኑን የገለጹት በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ፣ ይህም ምርትና ምርታማነትን ለማሳደግ የሚያግዝ ነው ብለዋል። እጅግ በጣም ወሳኝ አዋጅ ነው። አንዱ መንግስት ተሸክሞ እስካሁን ድረስ የቆየውን የኤክስቴንሽን አገልግሎትና አስተዳደር ስራዎችን ሼር በማድረግ የመንግስትን ጫና የሚቀንስ ነው በተለይ እንደምናውቀው በአስር አመቱ የግብርና ስትራቴጂክ እቅድ ላይ የተቀመጡ ቦልድሊ አራት ታላላቅ ግቦች አሉ የምግብና የሥነ ምግብ ዋስትና ማረጋገጥ የምግብና የስነ ምግብ ዋስትና ለማረጋገጥ ይሄ አዋጅ ትልቅ ሚና ነው የሚጫወተው ሁለተኛ ደግሞ በዘርፉ ምርትና ምርታማነትን በመጨመር የውጭ ምንዛሪ ገቢ የሚያስገኙ ምርቶችን ለመጨመርም ተልእኮ ተሰጥቷል። ግብርና ይህንንም እንደዚሁ መሬት ላይ ለማውረድ በስፋት ለማውረድ በጣም ጠቃሚ አዋጅ ነው። በዘርፉ ደግሞ ለዜጎቻችን ስራ እድል ለመፍጠር ይሄም፣ አንዱ ለስራ እድል ፈጠራ ትልቅ አቅም የሚሆን ከዚህ በበለጠ በስፋት ለመስራት የሚጠቅም አዋጅና ለግብርናው ዘርፍ ትልቅ አቅም የሚሆን ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት ለግሉ ዘርፍ ገበያ ተኮር አሰራርን ይከተል እንጂ በመንግስት የሚቀርቡ አገልግሎቶች በነጻ መሰጠታቸው ይቀጥላልም ተብሏል። የገጠር ኮሪደር ልማት የአርሶ አደሮችን የአኗኗር ዘይቤ የሚያሻሽል መሆኑን በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ገለጹ። በደብረ ብርሃን ከተማ አስተዳደር ስር ባሉ የገጠር ቀበሌዎች የሚተገበር የገጠር የኮሪደር ልማት ማስጀመሪያ የንቅናቄ መድረክ ተካሂዷል። ገንዘብ ታደሰ የገጠር ኮሪደር ልማት አርሶ አደሩ መሰረተ ልማት ተሟልቶለት በአካባቢው የኢኮኖሚና ማህበራዊ ተጠቃሚነትን በማረጋገጥ የተሻለ የአኗኗር ዘይቤ እንዲመራ የሚያስችል እንደሆነም ይጠቀሳል። በደብረ ብርሃን ከተማ አስተዳደር ከከተማው ኮሪደር ልማት ባሻገር በገጠር በተመረጡ ቀበሌዎች ልማቱን ተደራሽ ለማድረግ እየተሰራ መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሎ ውብሸት ገልጸዋል። በ2017 ይገባል ተብሎ አቅጣጫ ቢሰጥም ግንዛቤ ከማስጨበጥ ያለፈ እሱም በአግባቡ ተደርቶ ወደ ተግባር መግባት ያልቻልንበት ወቅት ነው። ስለዚህ በ2018 በመረጥ ናቸው። በተለይም በአምስቱም ክፍለ ከተማ እናስጀምራለን ብለው በተመረጡ ቀበሌዎች በይፋ በዛ አመት እንጀምራለን ማለት ነው። ይህ ኮሪደር ልማት ከተሜነትን በማስፋፋት ረገድ ትልቅ ድርሻ ያለው መሆኑን የገለጹልን አርሶ አደሮች የአኗኗር ሁኔታ የሚቀይር መሆኑንም ይናገራሉ። እንደ ከተማ ለመኖር አርሶአደሩ ብዙ ችግሮች ይኖሩበታል፣ ግን አሁን በከተማ እንዳየ ነው። በዛ በቀበሌያችን በገጠር ቢመጣ የተሻለ ህይወት እንደምንኖር ተስፋ እናደርጋለን ማለት ነው። ስለዚህ አርሶአደሩም ማህበረሰቡም የተሻለውን ያህል ማቴሪያሎችን ለማውጣት እንደማሽን የተለያዩ እንደ ነዳጅ አይነት ችግሮችን ከመንግስት የሚደጎም ከሆነ አብዛኞቹ ማቴሪያሎች የጉልበት ሌሎች ሌሎች ማቴሪያሎች እዛው አርሶ አደሩ ውስጥ ስለሚገኙ በቅርብ መስራትና መለወጥ እንፈልጋለን ማለት ነው። ኮሪደር ልማት በተለያዩ ቦታ እንዳይረን እንደተገነዘብነው ነው አካባቢን ውብና ማራኪ ከማረግም አልፎ አርሶ አደሩ በስቋላ ኖሮ ከሚኖረው ወደ ተሻለ ከተሜነት ይገባል የሚል ሰፊው ማህበረሰብ እምነት አለው። በዛውም ላይ ደግሞ አርሶ አደሮች የመብራት የውሃ፣ የተለያዩ ነገሮችን ለመፈለግ አርሶ አደሮች ጥቅማቸው ገጠር እያለ ወደ ከተማ የሚፈልሱ አሉ። ስለዚህ ይሄ በዛ ከተዘረጋ ከገጠር ወደ ከተማ የሚፈልሱ አርሶ አደሮችን እዛው ባሉበት እንዲኖሩ ልማታቸው እንዲቀጥሉ ያስደርጋል። ስለዚህ አርሶ አደሩ ባለው አቅም ማቴሪያልም ያለውን ጉልበቱንም መስዋዕት ለማድረግ ዝግጁ ነው። በምክትል እርሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ አሉ ኮሪደር ልማቱ የአርሶ አደሩን አኗኗር ማዘመንና ማሻሻል ዋነኛ ዓላማው መሆኑም ተናግረዋል። የገጠር ኮሪደር ልማት ማለት በውስጡ የያዛቸው ኮምፖነንቶች ምርትና ምርታማነትን ከማሳደግ አኳያ የዘመናዊ ግብርና ስራን እንዴት መስራት እንዳለባቸው ከዛ ቀጥሎ ደግሞ አርሶ አደሩ የአካባቢና የግል ንጽህና አጠባበቅ የምግብ ስርዓትና ስርዓተ ምግብን በተመለከተ አለባበስ፣ ጤና መጠበቅን በተመለከተ እና የመሰረታዊ ትምህርት የማግኘት የገጠር የፋይናንስ አካታችነት ስርዓት መዘርጋት፣ መሰረተ ልማት ማስፋፋት እና አርሶ አደሩ እዛው ሳለ ከተማ ውስጥ የሚገኙ አገልግሎቶችን በጥራትና በበቂ ሁኔታ እንዲያገኝ የማድረግ ስልት የመከተል ነው። ለአርሶ አደሩ የትምህርትና ክህሎት ስልጠና ተደራሽ በማድረግ ገቢውን በማሻሻል የኢኮኖሚ ሽግግር እንዲያደርግ የሚያስችሉ ተግባራትን በኮሪደር ልማቱ የተካተቱ ሲሆን፣ ይህ ውጤታማ እንዲሆን መንግሥትና ህብረተሰቡ የበጀት ምንጭ ሆነው ይሰራሉም ብለዋል። ይህን ስራ ስንሰራ እንግዲህ በዋናነት የበጀት ምንጩ ማጆሪቲውን ከቨር የሚያደርገው ራሱ አርሶ አደሩ ነው። እኛ እውቀት ይዘንለት ነው የምንሄደው። የራሱን ቤት የተሻሻለ ዲዛይን አሳይተ ነው፣ በዛ መንገድ እንዲሰራ እናደርግለታለን። መንግስትም በየአመቱ ከሚይዘው በጀት ለዛ ልማት የሚውል በጀት እየመደበ በጋራ ህዝቡም መንግስትም በጋራ በመተባበር የተሻለ መንደር እንፈጥራለን። እንዲህ እያደረግን ተበታትኖ የሚኖረው ህዝባችን ወደ አንድ አካባቢ ሰብሰብ ብሎ የተሻለ የኑሮ ስታንዳርድ እንዲኖረው መሰረተ ልማት አገልግሎት እንዲያገኝ የማድረግ ስርዓት ነው። ይህ የገጠር ኮሪደር ልማት እንደ ክልልም በበጀት ዓመቱ ተግባራዊ የሚደረግ ሲሆን፣ ቀጣይነት ባለው መልኩ የሚከናወንም ይሆናል ተብሏል። የኢትዮጵያ ቀይ መስቀል ማህበር በደብረ ብርሃን ከተማ አስተዳደር ለሚገኙ ተፈናቃይ ወገኖች የቁሳቁስ ድጋፍ አደረገ። ግምቱ 7.5 ሚሊዮን ብር የሚሆን ድጋፍ መደረጉንና 500 የቤተሰብ መሪዎች ተደራሽ መሆናቸውን በማህበሩ የሰሜን ሸዋ ዞን ቅርንጫፍ ጽህፈት ቤት አስታውቋል። ገንዘብ ታደሰ ዘገባውን አዘጋጅተዋለች። ስንታየው ኃይሉ ታቀርበዋለች። የኢትዮጵያ ቀይ መስቀል ማህበር በሰው ሰራሽና ተፈጥሯዊ አደጋ ጉዳት ለደረሰባቸው የህብረተሰብ ክፍሎች ሰብአዊ እርዳታን ተደራሽ ያደርጋል። በዚህም መሰረት በደብረ ብርሃን ከተማ አስተዳደር ከተለያዩ አካባቢዎች ተፈናቅለው ለሚገኙ ወገኖች ምግብ ነክ ያልሆኑ ቁሳቁሶችን ድጋፍ አድርጓል። በማህበሩ የሰሜን ሸዋ ዞን ቅርንጫፍ ጽህፈት ቤት አስተባባሪ ዳምጠው ምሻው በከተማው ቻይና ካምፕ ለሚገኙ አምስት መቶ የቤተሰብ መሪዎች ድጋፍ ተበርክቷል ብለዋል። እንግዲህ እዚህ የሚኖሩት ተፈናቃዮች የምግብ ነክ ያልሆኑ ቁሳቁሶች ብድ ልብስ፣ ምንጣፍ የመሳሰሉትና የምግብ ማብሰያ ችግር ስላለባቸው ከሚመለከተው አካል ጋር ተነጋግረን ነው ይህን ችግራቸውን ለመፍታት የመጣ ነው ማለት ነው። አጠቃላይ ለአምስት መቶ አባወራ የሚሆን ምግብ ነክ ያልሆኑ ቁሳቁሶች ናቸው። በጠቅላላ ወደ ሁለት ሺ አምስት መቶ በላይ የሚሆኑ ሰዎች ተጠቃሚ ይሆናሉ ማለት ነው እና እነኝን የመሳሰሉትን ይዘን የመጣንበት ሁኔታ ነው ያለው። በገንዘብ ሲተመን ከ7.5 ሚሊዮን ብር በላይ የሚሆን እና በጣም መሰረታዊ ያለባቸውን መሰረታዊ ችግር የሚፈታ ነው ብለን ነው የምናስበው። ተፈናቃይ ወገኖችም የተደረገላቸውን ድጋፍ ችግራቸውን የሚቀርፍ እንደሆነ አንስተው ድጋፉም ተጠናክሮ እንዲቀጥል አሳስበዋል። ከቤታችን ተሞላ ቀያችን ወጥተን እስካሁን ድረስ በጎ አድራጊ ነፍሳችንን እስተዝይዞናል። እናመሰግናለን። እዛ ሀገር ከመጣን አራት አመታችን ነው። ሲሚንቶ ላይ እንተኛለን። መኝታ የለንም። ሲሚንቶ ላይ እየተኛን ብርድ፣ በሽታ በዛው እየተላከፈን፣ ማብሰያችን ከሰል እየበጣጠሰው እየደፈንን በስንዴ እየመረግን ነው ምንሰራ እና ምንም መስሪያ የለንም ነበር። እግዚአብሔር ደግሞ እናንተን ጤና እድሜና ጤና ይስጥልን፣ ምስጋና ይስጥልን። ህይወታችንንም ይዘን እንዳይበርደንም እንዳይርበንም አድርጎ ያዘን። ይሆንዴ እናንተ ያለ ወገን አዛኝ ነው። እንዲህ አድርጎ የያዘ ግማሹ ጤና ያጣል፣ ሐኪም ቤት በነጣ እየህል መቼም አውግተን አንዘልቀውም። የችግራችን ሁኔታ ለሀገር ጠቃሚ ምንባል መቼም ቀይ መስቀል ሲባል በጣም ጠቃሚ ነው። ተፊት ጀምረን በደህንነታችን ቤት ይዘን ስናወራ፣ ቀይ መስቀል እርዳታ እየተባለ አገሩን ጥሎ አያውቅም እና አሁንም ወደፊት እንዳይቋረጥ ብን አደራ። የኢትዮጵያ ቀይ መስቀል ማህበር ለእነዚህ ወገኖች ተደጋጋሚ የሰብአዊ ድጋፍ ሲያደርግ የነበረ መሆኑን የገለጹት አቶ ዳምጠው ድጋፉ ተጠናክሮ ይቀጥላልም ብለዋል። የሰብአዊ ድጋፍን በተመለከተ እሱን አጠናክረን እንሄዳለን። የመጀመሪያውም ስራችን የቀይ መስቀል ዋና ተግባር የሰብአዊ ድጋፍ ነው የሚያደርገው። በርካታ ተፈናቃዮች ስላሉ ትኩረት ሰተን በቀጣይ ይህን ተግባር አጠናክረን እንሄዳለን። ወደ ትንታኔ ዘገባችን ነው የምናልፈው። በአካባቢያቸው ያለውን ጸጋ ከግምት ውስጥ በማስገባት ለሚነሱ የልማት ጥያቄዎች ተገቢ ምላሽ እንዲሰጣቸው በሰሜን ሸዋ ዞን የአሳ ግርት ወረዳ ነዋሪዎች ጠየቁ። የአካባቢውን ሰላም ከማረጋገጥ ባሻገር የሚነሱ የልማት ጥያቄዎችን ለመመለስ እንደሚሰሩ ከነዋሪዎች ጋር ውይይት ያደረጉ የዞንና የክልል የስራ ኃላፊዎች ምላሽ ሰጥተዋል። ይህን ጉዳይ ባልደረባችን በላይ ተስፋዬ በእለቱ የትንታኔ ዘገባ ተመልክቶታል። የማህበራዊና ምጣኔ ሀብታዊ ዘርፎችን ከግብ ለማድረስ አካባቢዊ የጸጋዎችንና የመልማት ፍላጎትን ማቀናጀት እንዲሁም የተረጋጋ ሰላምና ጠንካራ አስተዳደራዊ መዋቅር ያስፈልጋል። አሁን ላይ በማህበረሰብ ውስጥ ያለውን የመልማት ፍላጎትና አቅም በመፈታተን በኩል የሰላም እጦቱ በቀላል የሚታይ አይደለም። በሰሜን ሸዋ ዞን የአሳግርት ወረዳ ነዋሪዎችም የወረዳቸውን ልማት ለማስቀጠል በሰላም ማስፈን ጉዳይ ላይ ቅድሚያ ትኩረት ማድረግ እንደሚገባ አሳስበዋል። ሰላም ከሌለ ልማት የለም። ሰላም ከሌለ ከቦታ ቦታ መንቀሳቀስ የለም። የንግዱ የሁሉም ነገር የምንጠይቀው ጥያቄ የመጀመሪያው ሰላም ነው እና በዚህ መልኩ ብንሄድበት የሚል ነገር አለኝ። ልማት የሚለማው ሰላም ሲኖር ነው። ሰላምን ተንቅል ውሃን ተቀለል የሚቆጥረው የለም ይባላል፣ አባቶች ሲተርቱ ማለት ነው። ሰላም አማራጭ ምንም ማንደራደርበት መሰረታዊና አስፈላጊ ነገር ነው። ያንን ለማምጣት ሁላችንም ንቁ ዜጋ መሆን አለብን፣ ግንዛቤ ሊኖረን ይገባል የእኛ ስራ መሆን መቻል አለበት። ከዚህ ስንወጣ ልንረሳው አይገባም። ሊያመን ስሜቱ ሊያንገበግበን ይገባል። ነዋሪዎቹ በተለያዩ ጊዜያት የተጠየቁ የመሰረተ ልማት ዝርጋታዎችንና የአካባቢውን ጸጋ መሰረት ያደረጉ የኢንቨስትመንት ጥያቄዎች እንዲመለሱላቸው የክልልና የዞን የስራ ኃላፊዎች በተገኙበት አንስተዋል። እኛ ወረዳ ትላልቅ ጅረቶች አሉ፣ ትላልቅ አመቱ ሙሉ የሚፈሱ አሉ። ከእነሱ ጋር ተያይዞ ደግሞ ቅድም የስራ አጡንም ሊያካትቱ የሚችሉ ስራዎች ይሰራሉ። ስለዚህ ከነዚህ ከመስኖች አንጻር ሰንበሮ ተፋሶ የሚባል የጥናቱ አካል የነበረ ግን ደግሞ ሰፊ የመልማት አቅምና ቦታ ያለው ቦታ ነው። ይሄ ለድህነታችን ለወረዳችን በጣም በርካታ የሰፊ የሰው ኃይል ይይዛል። በዚህ የመስኖን ስናስፋፋ መንገድ ብንገባ ቅድም የተባለው የአሸዋ ማውጣት ስራ ተሰርቶ ለወረዳችንም ለስራ አጡም የሚያካትት ያለበት ነውና አሁንም ከቀዳች ውስጥ ቢገባልን የሚል አንድ ሀሳብ ነው የምንሰጠው። ስራው ቢፈጠርና ወደዚህ የተለያዩ ፋብሪካዎች ቢመጡ ሁሉም በስራ ስር ይሆናል ብዬ አስባለሁ። ሞቲቬት ሊያደርግ የሚችል ቢያንስ ከዞን አንድ ኢንቨስትመንት ወደ አካባቢያችን አንድ ፋብሪካ ወደ አካባቢያችን ቢመጣ በስፋት ንቃተ ህሊናችንም ግንዛቤያችንም ያደገ የበሰለ ይሆናል ነው የሚለው የአካባቢው ነዋሪዎች በአነሷቸው የመልማት ጥያቄዎች ላይ ያነጋገርናቸው የዞን ዋና አስተዳዳሪ መካሻ ለማየሁ ሀብትን በአግባቡ ለመጠቀም በሚያስችል መንገድ እንደሚሰራም ገልጸዋል። ሰላም ከመጣ ሁሉም ነገር ልማት፣ ጥያቄያችንም ይፈታል። የምንፈልገው ደረጃ መድረስ እንችላለን። ዋናው ነገር ሰላም ማምጣቱ ላይ ነው ትኩረት ሰጥተን በቀጣይ እንደምንሰራ የጋራ አረዳድና የጋራ መግባባት ፈጥረን ቁጭትም ፈጥረን ነው የተለያየ ነው ይሄ አካባቢ ትልቅ ፖቴንሻል ያለው የደጋ አየር ንብረት እና የቆላ አየር ንብረት ያለው ነው። የታደለ የብዙ የመልክዓ ምድር ባለቤት ነው። ይህንን በሚገባው ልክ ምቅ ሀብቶን አውጥቶ እንዲጠቀም በቀጣናው ኢንቨስትመንት እንዲስፋፋ ባለው ፖቴንሻል ልክ የማስተዋወቅ ስራ ሰርተን ወደ አካባቢውም ኢንቨስትመንት ጭምር እንዲስፋፋ ለማህበረሰባችን ቃል የገባንበት ነገር አለ። ይህን አጠናክረን እንቀጥላለን። ልማታዊ ስራዎችን በአግባቡ ለማከናወን የሚያስችል የአካባቢውን ሰላም ማስጠበቅ መቅደም እንዳለበት የጠቀሱት የዞኑ አስተዳዳሪ ማህበረሰቡ ተባባሪ እንደሆነም ጠይቀዋል። መከላከያ ብቻ የሰላም አስከባሪ አድማ መከላከልና የጸጥታ ኃይሎች ብቻ ሰርተው የሚመጣ ሰላም እንደሌለ በግልጽ ተነጋግረናል። ሰላም ለሁሉም የሚጠቅም ነው፣ በሁሉም የሚሰራ ነው። የጸጥታ የታጠቀ ኃይል ብቻ ሳይሆን አጠቃላይ ማህበረሰቡ ቁልፍ ድርሻ አለው። ከልማት ስራ አንጻር የመንገድ ጥያቄ፣ የመብራት፣ የውሃ፣ የቴሌኮሙኒኬሽን ጥያቄዎች አሉ። ከአሁን በፊትም ሲነሱ ነበር። አንዳንዶቹ በመፈታት ላይ ያሉ ናቸው። አንዳንዶቹ ደግሞ በቀጣይ ይዘን የምንሰራው ነው። በአጠቃላይ ሰላም ከመጣ ሁሉም ነገር ልማት ጥያቄያችንም ይፈታል፣ የምንፈልገው ደረጃ መድረስ እንችላለን። ማህበረሰቡ ሰላምን በማረጋገጥ በኩል የሚጠበቅበትን ኃላፊነት እንዲወጣ ያሳሰቡት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሳሉ ጥያቄዎችን ለመመለስ ክልሉ የድርሻውን እንደሚወጣም ተናግረዋል። በቀልብ መመለስ ያስፈልጋል። ይሄ ጽኑ ህዝብ መሆን አለበት። ሸዋ ደግሞ ለዚህ ታሪኩ የሚያሳየው ይሄ መመለስ የሚገባቸውን ጥያቄዎች ለሰሜን ሸዋ ከሚደርሱት የልማት ድርሻዎች ውስጥ እያየን ወደ እናንተ እናመጣለን። ሰላም ይሁን እንጂ ልማቱ ራሱ ያንኳኳ ይመጣል፣ አትጨነቁ። ለልማት ስራዎች መቀጠልና አስተማማኝ የሰላም ግንባታ ለመፍጠር ነዋሪዎቹ የድርሻቸው ሊወጡ እንደሚገባም ተጠቁሟል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ።